በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የሰኔ ጎልጎታ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናዋ ክብሯ የልጇም ቸርነት ከሁላችን ጋር ይኑር ለዘላለሙ አሜን። አምላክን የወለደች በውስጥ ባፋ ንጽሕት የምትሆን የብርሃን እናቱም እመቤታችን እግዝእትነ ማርያም በሰኔ 21 ቀን በጎልጎታ ይኸውም የጌታችን የመድኃኒታችን ኢየሱስ ክርስቶስ መካነ መቃብር በሚሆን እንዲህ ስትል የጸለችው ጸሎት ይህ ነው። ልጄ፣ ወዳጄ፣ ጌታዬ፣ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድህ ከነ ተወልደ ጡቶችንም ጠብተ በጊዜ ሕፃናት ብታድግ ሰማይና ምድር አይችሉም እኮን የዓለም ዳርቻዎች አይወስኑም ምድርም ልትሸክም አትችልም። ቀላያት አብርህትም ከጥልቀታችሁ የተነሣ የክረምት ማበልን በእፍኛ አይመሉም ኃይላት መላእክትም ቢሆን ወደ አንተ ልቀርቡ አይችሉም። አቤቱ እኔ እናትና ገረድ የሚሆን በማኅፀነ ዘጠኝ ወር ከአምስት ቀን ተሸክሜሃለሁና ጡቶችንም አራት ዓመት የተጠባህ አድጋሃልና እለምንሃለሁ እማልድሃለሁ። ሄሮድስ በምቀኝነት ልገድልህ በፈለገ ጊዜ አንተን በጀርባ ያዝዬ አራት ዓመት ከአንዱ አገር ወደ አንዱ አገር ተሰድጃለሁና አቤቱ ጌታና አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናን ስማኝ። አቤቱ ማኅፀንን አለማድረግህ ዘጠኝ ወር ከአምስት ቀን የተሸከምኩህን አቤቱ በቁርና በብርዶራት በቤተልሔም ከኔ መወለድን አስብ። አቤቱ ከአንተ ጋር ከአገር ወደ አገር መሰደደን ስለ አንተ የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህንም ለደጋጎች ለጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቢያን ለሚያደርጉ በአማላጅነቴ ለሚተማመኑ ኃጥኣንም ነው እንጂ። አቤቱ ጸሎቴንና ልመናን አስተውል። ከአንተ ዘንድ የሚሸዋን የቃለ ልመና ትሰማኝ ዘንድ የልቦናነ ሀሳብ ትፈጽምልኝ ዘንድ በዚች ዕለት በዚችም ሰዓት ዐሥራ ሁለት የብርሃን መላእክትን፣ ሁለት የይቅርታ መላእክትን ሀያ አራት ምሕረት መላእክትን ከእኔ ጋር ቁመው የልቡን አይን ፈጽሙን ዘንድ ላክለኝ። ከአንተ ዘንድ የሚሻውንም ቸርነትን አታርቅብኝ። ልጄ ወዳጄ ሆይ ዓለም ሳይፈጠር አስቀድሞ ከአንተ ጋር በነበረ በእግዚአብሔር አብ በባሕርይ አባት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር፣ ተራሮችና ኮረብቶች፣ ሰውና መላእክት፣ ፀሐይና ጨረቃ፣ ኳክብ ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስመ ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ የአብ የባሕር ሕይወቱ የሆነ ከአብ በተገኘ የአንተ ባሕር ሕይወትህ በሆነ ከአንተ ጋር የተካከለ በጰራቅሊጦስ መንፈስ ቅዱስ ኮከብ መውጣት በፊት ከአንተ ጋር በነበረ አሁንም ያለ ለዘላለምም የሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጄ ሆይ ሰማይ ምድር ሊወሱን የማይቻላቸው አንተን ዘጠኝ ወር ከአምስት ቀን በተሸከመች ማኅፀን የቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ፣ አራት ዓመት ወተታቸውን የጠባ እየተመገበ ባሳደጉ ሁለቱ ጡቶች የቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ፣ ለብዙዋ ታይንቶም ትባሉ ፀወርተ መንበር ኪሩቤል በፍራትና በረድ የተንቀጠቀጡ መንበርን በሚሸከሙ አንተን ባዘለች ጀርባ የቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጄ ሆይ ከእርጉም ሄሮድስ ፊት ሸሽተን ወደ ግብፅ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልዳሃለው ልጄ ወዳጅ ሆይ። አንተን ይገሏል እያልኩ ሳስብ ካይኖቼ እንደ ሰኔ ውሃ እየፈሰሱ በክብር ስጋይ ላይ በወረዱት እምባዎች የቃል ኪዳን ትገባልኝ ዘንድ እማልዳሃለው ልጄ ወዳጅ ሆይ። ምን ምን ልቀርብህ የማይቻል አንተን በሳሙ ከንፈሮች የቃል ኪዳን ትገባልኝ ዘንድ እማልዳሃለው ልጄ ወዳጅ ሆይ። ከአንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ክሩቤል ድምፅ ሰምቶ ጸንተው ለመቆም አይቻላቸው። ጡማት ቃላትን በሰሙ ጆሮዎች የ33 ዓመት ካወራጀ አውራጃ ካንተ ጋር በተመላለሱ እግሮች የቃል ኪዳን ትገባልኝ ዘንድ ማልዳሃለው ልጄ ወዳጄ ሆይ ልብሱ እሳት ክዳን ሳተ ተባልከ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት ዋሻ በረት ቃል ኪዳን ትገባልኝ ዘንድ ማልዳሃለው ልጄ ወዳጄ ሆይ መልአከ ምክሬ በሆነ በቅዱስ ሚካኤል አንተን በክብር ወልድ ዘንድ መወለድክን ዜና ምስራች መነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጅ ሆይ በምጥ የተያዙትን ሴቶች ማህጸን ይፈታ ዘንድ ሥልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጅ ሆይ የሰላምና የደህንነት መልአክ በሆነ በቅዱስ ኡራኤል ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጅ ሆይ ያዘኑትን የሚያረጋጋ በሳዳኬል መልአክ ጻድቅና ትሑት በሆነ በስላት ያል መልአክ ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጄ ሆይ ዙፋኔን በሚሸከሙ አርባዕቱ እንስሳ ኪሩቤል ቅዱስ ቅዱስ ቅዱስ እግዚአብሔር እያሉ አነዋበርህን በማመስገን መንበርን በሚያጥኑ ሀያ አራቱ ካህናተ ሰማይ ሱራፌል ቃል ኪዳን ትገባልኝ ዘንድ ማልዳለሁ። ልጄ ወዳጄ ሆይ ተልእኮታቸውን ለማፋጠን በሚፋጠኑ ዘጠና ዘጠኙ ነገደ መላእክት ቃል ኪዳን ትገባልኝ ዘንድ ለምንሃለሁ። ልጄ ወዳጄ ሆይ ኤልፎ ነው በፊትህ በሚቆሙ ኤልፎ ነው በኋላ በሚቆሙ ኤልፎ ነው በቀኝ በሚቆሙ ኤልፎ ነው በግራህ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በመንበር ዙሪያ በሚቆሙ እልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመናም ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ ማልደሃለሁ። ልጄ ወዳጄ ሆይ ተራሮችና ኮረብቶች ከመፈጠራችሁ አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እለምንሃለው። ልጄ ወዳጄ ሆይ በሰማይ ተትላ መንበር በእግር መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጄ ሆይ በኢየሩሳሌም ሰማያት ሀገር ብርሃነ መለኮት በተገለጠበት በደብረ ታቦር ቃል ኪዳን ትገባልኝ ዘንድ ማልድሃለው። ልጄ ወዳጄ ሆይ በደብረ ዘይት በባተ መንግሥት በደብረ ጽዮንም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ሥርዓተ ጥምቀትን ለመመሥረት በትሕትና በቆምክበት ክበት በማዕከል ዮርዳኖስ በቅዱስ መንፈስና ካንተም ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ በተቸነከሩት እጆችና እግሮች በቅዱስ ሥጋህና በክቡር ደም ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ለሰው ልጅ ስትል በተቀበልከው መከራና ሞት ቃል ኪዳን ትገባልኝ ዘንድ ማልድሃለሁ። ልጄ ወዳጅ ሆይ ሶስት ለሊት ሶስት ማለት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ ማልዳሃለው። ልጄ ወዳጅ ሆይ አዳምን ከነ ልጆች ለማውጣት በአካለ ነፍስ ወደ ሲወል በመውረድ ቃል ኪዳን ትገባልኝ ዘንድ ማልዳሃለው። ልጄ ወዳጅ ሆይ ሙስና መቃብርን አጥፍተ በሶስተኛው ቀን ከሙታን ተለይተ በመነሳት በታላቅ ምስጋናም ወደ ስማ በማድረገ ቃል ኪዳን ትገባልኝ ዘንድ ማልዳሃለው። ልጄ ወዳጄ ሆይ ይህን ዓለም ለማሳለፍ ዳግመኛ በመምጣት ነበልባላዊ ሰዓት በሚጋርድ ፍጹም በሆነ ባህሪያም አድረ ቃል ኪዳን ትገባልኝ ዘንድ እማልዳለሁ። ልጄ ወዳጄ ሆይ በማይሻረው መንግስት በማያልፈው ዘመን ጉድለት በሌለበት ሄደሳ ወንዝቅ ከፍ አጽንኖ በሌለበት መንበር ቃል ኪዳን ትገባልኝ ዘንድ እማልዳለሁ። ልጄ ወዳጄ ሆይ ጼቃና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ እማልዳለሁ። ልጄ ወዳጀ ሆይ ጠላትን በሚያሸንፍ በኢያኤል ለጠላት በማይጠቃ በታዳይል ስም ቃል ኪዳን ትግባልኝ ዘንድ ማልዳሃለው። ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስመ ለመተርጎም በማይቻል በክሱት ስመ ቃል ኪዳን ትግባልኝ ዘንድ ማልዳሃለው። ልጄ ወዳጄ ሆይ ሳዶር አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትግባልኝ ዘንድ ማልዳሃለው። ልጀ ወዳጄ ሆይ ከኔ ቁመ የልቡን ትፈጽምን ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፊ ሥልጣን ተሽሮ የጭለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይቀድ ዘንድ ጣዖታት ተደምስሰው የጣዖታትን ቦታና አዳራሽ ተመዝብረውና ተቀጥቅጠው ይጠፉ ዘንድ እማልደሃለው። ዳግመኛም በዚህ ጸሎት የምተማመኑትን ከኀጢአት ማሰሪያ ሰማዊ በሆነ በአባትም ስልጣን ማሀያው በሚሆን በአንተም ሥልጣን የኀጢአትን ስር ቆራርጦ የምጥል ነፍስን ከሥጋ የሚለይ ስሁል ነበልባ ላይ በሆነ በመንፈስ ቅዱስ ስም ቃለ ተፈቱና ነፃ የወጡን ዘንድ እማልድሃለው። ልጄ ወዳጄ ሆይ ጸሎትን ልመናኝ ሰምተ ወደ እኔ ትመጣ ዘንድ እለምናሃለው እማልድህም አለው። ከማዓር ከወተት ይልቅ ስሟ ጣፋጭ የሆነው አምላክን የወለደች የብርሃን እናቱም መቤታችን ቅድስት ድንግል ማርያም እንደዚህ ብላ በጸለች ጊዜ ምድር ተነዋወጠች፣ ድንጋዮች አለቶች ተሰነጣጠቁ። መቃብራትና የተዘጉ ብሮችም ተከፈቱ። በዚህ ጊዜ ዘጠና ዘጠኙ ነገደ መላይት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ ኢየሱስ ክርስቶስ ከፀሐይና ጨረቃ ሰባት እጅ የሚያበራ አራቱ ብርሃናት ከፊቱና ከኋላው እያበሩ እልፍ አይላፋት ወታይላፍት ኃይላፍት መላእክት በግራ በቀኝ ተሰልፈው ወረደ። እመቤታችን ቅድስት ድንግል ማርያምም ይህን ሁሉ ባየች ጊዜ ልጇን ወዳጇን በታላቅ ግርማ አየችው፣ ፈጽማም አደነቀች። ጌታ ኢየሱስ ክርስቶስም እናቴ ቅድስት ድንግል ማርያም ሆይ ይህ ያስደንቅሻልን? ዘጠኝ ወር ከአምስት ቀን በማኅፀን የተሸከምሽኝ አይደለምን? አላት። ቦሬክት ማርያምም እንድ ስትል መለሰችለት ቀድሞ በዚያ አካኋን አላየሁም፣ የሰውን ሥጋ ለብሰ በግዝፈ ሥጋ በማኅፀነ ተሸከምኩ እንጂ ዛሬ ግን እጅግ በሚያስደነግጥና በሚያስፈራ በመለኮት ግርማ አየሁ። ጌታችንም መልሶ እንዲህም አላት ወላጅ እናቴ ሆይ ዘጠኝ ወር ከአምስት ቀን በማጽነት ሸከምሽኝ በጀርባሽም ያዘልሽኝ፣ ከማር ከስኳር ይልቅ የሚጣፍጥ ከበረደ ነፃ ከገነጽ ፈሳሽ ውሃም ንጹሕ የሆነ ጡትሽን አጠባሽኝ። እናቴ ቅዱስ ድንግል ማርያም ሆይ ምን ላደርግልሽ ትፈግጃለሽ? እነሆ የለመንሽን ሁሉ የምትሹንም እፈጽምልሻለሁና። ቡርክት መርገም ነፍስ መርገመ ሥጋ የሌለባት ማርያም ለልጇ ለወዳጇ እንዲህ ስትል መለሰችለት ልጄ ወዳጄ ኢየሱስ ክርስቶስ ሆይ ተስፋዬ አምባ መጠገዬ አንተነ እምነቴም በአንተ ላይ ነው። ገና በእናተ ማፀን ሳለው አንተ ጠበከኝ አጸናህኝም። ለሁል ጊዜ መታሰበና ታዬ አንተ ነ። በኋለኛውም ዘመን ትቢቱ ሲፈጸም ሰዓቱ ሲደርስ በአንተ ፍቃድ በአባትም ፍቃድ ማህያዊ በሚሆን በመንፈስ ቅዱስም ፍቃድ ከኔ ተወልደሃልና ዛሬ ጸሎቴና ልመናዬን ስማኝ፣ ያንደበተንም ቃል አድምጥ። እኔ ወላጅ እናት ማርያም የምነግረንም ሁሉ መታሰቢያን ስለሚያደርጉ በስሜን ቤተ ክርስቲያንን ስለሚሰሩ አንተ የብርሃን ማደር አዘጋጅላቸው። አቤቱ ስለኔ ታረዘውን ያለበሰ በሰው እጅ ያልተሠራ እጾብ ድንቅ የሆነውን የማያጠፋውን የማያረጀውን እውነተኛውን ልብስ አልብሰው። አቤቱ ስለኔ ስም በሽተኞችን የጎበኘ የጠየቀ በቸርነትና በይቅርታ ጎብኘው። አቤቱ ስለ ስምህም ብሎ ለተራ በበላውን የሕይወት እንጀራ አብላው፣ ሰማያዊ በሆነ ማዕድም አስቀምጠው። ለተጠማ ያጠጣውንም በኤዶም ገነት ከምፈሰው የሕይወቱ አጠጣው። አቤቱ ስለ እኔ ስም ያዘነውን ያረጋጋ ነፍሱ ከሥጋው በምትለበት ጊዜ አጽናናው። ያዘነውንና የተከዞንም ያስደሰተና አጽናና ስለ ስመ ብለ አስደስተው። እድል ፈንታውንም በዚህ ዓለም ሳሉ አንተን በምግባር በሃይማኖት ደስ ካሰኙ ቅዱሳን ጋር አድርገው። አቤቱ ምስጋናን የምናገሩትን መጻሕፍት የጻፈ ያጻፈ በእኔ ስምም የጸለየ ሰማይ ቦናም ደብራን ስሙን ጻፈው። በጸሎቱም ተማምኖ ይህን መጽሐፍ በአንገቷ አነገተው፣ በሰው ልብ ያልታሰበውን አይን ያላየውን ጆሮ ያልሰማውን ሞልካ ዋጋ ክፈለው። አቤቱ በስም የሚያምን ሁሉ ከሲኦል ሞት ነፃ የወጡን ዘንድ ለምንሃለው እማልድሃለው። አስቦ መታሰቢያዬን ያደረገ ዝክሬን ያዘከረ በበዓለም ቀን በሚመሰገን በምስጋና የሚያመሰግንና የሚዘምረውን አቤቱ ዝማሬ መላእክትን አሰማው። ጌታችን የሚሆን እንደወደድሽ ይደረግልሽ አላት። በአንቺ ስም ቤተ ክርስቲያን ያሳነጸ የብርሃን ቦታ አዘጋጅለታለሁ። በመንግሥተ ሰማያትም ንጹሕ ማደርን እሰጠዋለሁ። ከባሕሪ አባቴ ከአብ ከባሕርዎት ከመንፈስ ቅዱስን ፊት አቀርቧለሁ። የታመሞንም በስምሽ የጎበኘ ታሞ ባልጋ ላይ በተኛ ጊዜ እጎበኘዋለሁ። ከዚህ የሚያልፈ ዓለም ወደማያልፈ ዓለም በሞት በተለየ ጊዜም መሪር የሆነ ሞት ጽዋን አላጠጣውም። ወደ መንግሥተ ሰማያትም እስኪገባ ድረስ አልለየውም። እርኩሳ መናፍስትም በተከራከሩት ጊዜ እኔ ጠበቃ ሆኖአለው፣ በችግሩም ጊዜ ረዳት ሆኖአለው። ዳግመኛም በስምሽ ለታረዘ ለተራቆተ ያለበሰ በእጅ ያልተፈተለና ያልተሰራ ኅብሩ ጹብ ድንቅ የሆነ የሕይወት ልብስ አለብሷአለው። የማይጠፋ የማይጦልቅ የሕይወት አክልልም አቀዳጇአለው። ስለ አንቺም ብሎ ከዕለት ጉርሱ ለተራበበላ ምድራዊ አይደለ ሰማያዊነት እንጀራ በለዋለው። ለተጠማ ያጠጣ ከሰማር ከስኳር የሚጣፈጥ ከወተት እጅግ ነጭ የሆነ ከዶም ገነት ከሚፈሰው የሕይወት አጠጠዋለሁ። በስምሽ ያዘነውን ያረጋጋ ሐዘንና ችግር በደረሰበት ጊዜ እኔ አረጋጋዋለሁ። በልቡ ያዘነውን የተከዘውን ያስደሰተ ስለ ስምሽ ብዬ በሰማይ አባት ፊት ደስ አሰኘዋለሁ። የምስጋናሽን መጽሐፍ የጻፈ ያጻፈ እኔ በሕይወት መጽሐፍ ስሙን እጽፋለሁ። ስለ አንቺ መብራት ዘይት እጣንም ለቤተክርስቲያን መባ የሰጠ እኔ ከፀሐይ ከጨረቃ ይልቅ ሰባት እጅ የሚያበራ መብራት በመንግሥተ ሰማያት አበራለታለሁ። ንጹሕ መዓዛ ዕጣንም ለሰጠ መዓዛውን ሽታውን እንደ መላእክት መዓዛ አደርጓለሁ። ሴት ወይም ወንድ ልጁን በአንቺ ስመ ሰየመውን በምድራውያን ሰዎችና በሰማያውያን መላእክት ዘንድ ከልፍ ያለ ግርማ ሞገስን ያገኛል። ይቺ መጽሐፍ ካለችበት ቦታ እስከ ዘላለም ድረስ ምሕረት ቸርነት፣ ተድላ ደስታ፣ ጥጋብ ይሁን። ስምሽ በተጠራበት ስዕልሽም፣ ባለበት መታስበሽም በተደረገበት በስምሽም በሚጸለበት ቦታ ሁሉ እኩያን አጋንንት አይቀርቡም። በረቅቅ ሰውን የሚያሰቃዩ ጸልማን ዛሩላጆችም ይርቃሉ። ይህችን መጽሐፍ በክብር ይዞ ለሚጸልይ የጨለማ ኃይል አይጋረዶም። እርኩሳን መናፍስትም የቀተራ አጋንንትም ሊቀርቡት አይችሉም። በሌሊት በሕልም የሚያስደነግጡ በመዓልት በእሾ ሞጋት ቢሆን በእንቅፋት የሚመሰሉ በእንጀራ ማሳነቅ ወይም በውሃና በጠላ ትንታ የሚመሰሉ በስካር በቁጣ የሚመሰሉ፣ ልብን በመፋቅ በቃር የሚመሰሉ፣ በጥርስ በሽታ አፍን በማምረር በራስ ምታትና በአይንምም ቢሆን የሚመሰሉ፣ በልብ ህመም ወይም በሆድ ቁርጠት የሚመሰሉ፣ በንዳድ በወባ ማንቀጥቅጥም ቢሆን የሚመሰሉ፣ በባህርና በየብስ በእንጨትም በድንጋይም ቢሆን የሚመሰሉ፣ በእሳትና በድን የሚመሰሉ፣ በፍቅርና በሰላም ወይም በጠብ ቢሆን የሚመሰሉ በአራዊትና በአእዋፍም ጩኸት በፀሐይ ሐሩር ወይም በቁርና በአመዳይ በውርጭ በንፋስ ንውስታ ኃይል ወይም በውሻ መንከስ የሚመሰሉ በእፍኝት መንደፊም ቢሆን በእሳት ማቃጠል የሚመሰሉ በሌሊት ጨለማ በቀን ብርሃንም የሚመሰሉ እሌ ሁሉ አይቀርቡም። ይችን መጽሐፈ ጸሎት በንጹሕ ህሊና በቅን ልቡና የያዘ የቡዳ ዐይን አያስፈራውም። ይቺ መጽሐፍ በምትደገምበት ቦታ ሁሉ እህልን የሚሰልቡ ሰላቢዎች፣ ሟርተኞች፣ መድኃኒተኞች፣ የሌሊትና የቀን የዱር አራዊቶች የሚታየውም የማይታየውም፣ በረዶ ኩባ፣ አንበጣም ቢሆን ልቀርቡ አይችሉም። በሬም ላምም ቢሆን ቢታመም ይቺን ጸሎት ብደግሙላቸው ክፉ በሽታ አይነካቸውም። ይቺን መጽሐፍ በንጽሕና ለሚይዛት ሁሉ ከደዌው አድነዋለሁ፣ ከሚያስጭንቅ ችግርም እሰውረዋለሁ። ደዌው ለሕይወትና ለጤናም ቢሆን እኔ ፍጥኛ አነሳዋለሁ። ኃጢአትም ብኖርበት ይሰረይለታል። ደዌው ለሞት የታዘዘ ቢሆን እኔ አስቀድመ መልአከ ብርሃንን እልካለሁ ነፍሱንም በክብር ተቀብለው ወደ እኔ ያመጧታል። ከሦስተኛው ሰማይም በደረሰ ጊዜ መናፍስት ርኩሳን አይቃውሙትም፣ ጸዋ ጋናጋንንትም ከእሱ ጋር አይቆሙም፣ ሊቀርቡትም አይችሉም። ዳግመኛ እኔ በዚያ አስፈሪ በሆነ ሰዓት ረዳት ሆነዋለሁ። እኔና የባሕርይ አባት አብ የባህር ህይወቴ የእውነት መንፈስ ጰራቅሊጦስ ወደ እርሱ እንመጣለን። አስራ ሁለቱ ልቃነ መላእክትም ከዘርግፈ ወርቅ ጋር የወርቅ ጥናቸውን ይዞ ይመጣሉ። ቀስተ ደመና በመሰለ በናርዱ ሽቱ መብረቅም በመሰለ የእሳት ሰረገላ ሁነን ይህችን ጸሎት የያዘ ሰውን እንቀበለው ዘንድ እስከ አምስተኛው ሰማይ ድረስ እንወጣ እንወርዳለን። በደረታ ቀፌ ባሕረ እሳትን አሻግሯለሁ፣ ወደ መንበረ መንግሥቴም አቀርበዋለሁ። መንፈሳውያን የሰራዊት መላእክት አለቆችም ባዩት ጊዜ ደስ ይላቸዋል። ይህችን ጸሎት በንጽሕና እየጸለየ የያዛትን ሰው በክንፋቸው እያጨበጨቡ በእግራቸው እያሸበሸቡ ይቀበሉታል። በቅዱስ ወንጌል የተነገረውን አልሰም ማሽምን መቶ በጎች ያሉት ሰው ከመቶው አንዷ ብትጠፋበት ዘጠና ዘጠኙም በዱር ትቶ የጠፋችውን በግ ሊፈልግ እንደሄደ ባገኛትም ጊዜ በትከሻው ተሸክሞ ካልጠፉት ከዘጠና ዘጠኙ በጎች ይልቅ ጠፍታ በተገኘችው በግ ደስ እንደሚለው ባልንጀሮቹን ጎረቤቶችንም ጠርቶ የጠፋችሁ በግ የተገኝታለችና ደስ ይበላችሁ ይላቸዋል። እውነት እውነት እላችኋለሁ ንስሐን ከማይሹ ጻድቃን ይልቅ ንስሐ በሚገባ አንድ አጥሶ በሰማይ ታላቅ ደስታ እንደሚደረግ፣ ሁለተኛም ይህቺ መጽሐፍ የሚደግማትና የሚይዛት ሰው ሰማያውያን የመላእክት ሰራዊት ደስ ይሰኛሉ። ከዚህ ከሚያልፉ ዓለም ወደማያልፉ ዓለም ነፍሱ ከሥጋው ተለይታ በምትወጣበት ሰዓት ደብረ መቅደሴን አወርሰዋለሁ። ከባሕርይ አባቴ ከአብ ከባሕርይ ሕይወቴ ከመንፈስ ቅዱስም ዘንድ አቅርበዋለሁ። ይቺ መጽሐፍ ካለችበት ቦታ ይቅርታ፣ ቸርነት፣ ምሕረት፣ ጥጋብ፣ ተድላ ደስታ እስከ ዘላለም ድረስ ይሆናል። በእውነት ይቺ ጸሎት በተደገመችበትና በተነበበችበት ቦታ ንዳድ፣ እንቅጥቅጥ በያነቱ በሽታ ሁሉ አይቀርቡም። ይህች ነጸሎት መጽሐፍ በንጹሕ ለያዛት እሱን፣ ልጆቹን፣ ገንዘቡን፣ ሀብቱን እባርካለሁ። በዚህ መጽሐፍ አምኖ በንጹሕ ልቡና በቅን ሃይማኖት ያለ ጥርጥር በማየ ጸሎቱ የተጠመቀ የጠጣ መንገዱን የጠረገ በቤቱ መድረክ ላይ የረጨ፣ እኔ ጸሎቱን እሰማለሁ፣ እንደ ልቡን ፍቃድ አደርግለታለሁ። ቅዱስ ሚካኤልና ቅዱስ ገብርኤልም ፍቃዱን ይፈጽሙን ዘንድ ዘወትር ወደ እሱ ይመጣሉ። ይህቺን መጽሐፍ በንጽህና የያዘ ሰው የሠራዊተ መላእክት አለቆች ዘወትር እየመጡ ይጎበኙታል። እናቴ ቅድስት ድንግል ማርያም ሆይ በሰማይና በምድር ይህን ሁሉ ዐሥራት ተስፋ ሰጠውሽ ቡርክት መርገመ ስጋ መርገመ ነፍስ ስሌለባት እመቤታችንም ልጄ ወዳጄ ሆይ የምትለኝ ሁሉ እውነት ነውን? አለችው። ጌታም መልሶ እናቴ ቅዱስ ድንግል ማርያም ሆይ በእግዚአብሔር አባቴ፣ በክርስቶስ ስሜ፣ በእውነት በመንፈስ ጵራቅሌጦስ እውነት እንደሆነ ቃል ኪዳን ገባውልሽ አላት። መልአከ ምክር በሆነው በቅዱስ ሚካኤል፣ የመወለድን ዜና ባበሰረ በቅዱስ ገብርኤል ቃል ኪዳን ገባውልሽ። ከንፋቸው ስድስት በሆነ መልዋን አይንት በሆኑ መንበሬን በሚሸከሙ አርባይቱ እንስሳ ክሩቤል ቃል ኪዳን ገባሁልሽ። አነዋውሬን በአንድነት ቅዱስ ቅዱስ ቅዱስ እያሉ እያመሰገኑ መንበሬን በሚያጥኑ በሀያ አራቱ ካናት ሰማይ ቃል ኪዳን ገባሁልሽ። እልፎ ነው በቀኝ በሚቆሙ፣ እልፎ ነው በግራ በሚቆሙ፣ እልፎ ነው በኋላ የሚቆሙ፣ እልፎ ነው በፊት በሚቆሙ መላይት ቃል ኪዳን ገባሁልሽ። በእልፍ አይላፋት ብዙ የብዙ ብዙ በሚሆኑ ትጓይን መላየት ቃል ኪዳን ገባሁልሽ። የፍጥረት ተቀዳሚ በሆነ በአዳም በልጆቹም በአቤልና በሴት በቃይናን በመላልኤል ቃል ኪዳን ገባሁለሽ። በሄኖክና በሄኖስ በያሬድና በማቱሳላም ቃል ኪዳን ገባሁልሽ። ዳግመኛ ምድርን በንፍር ውሃ እንዳላጠፋት ኪዳነ ሰማይ ወምድር በሰጠሁት በባሪያ በኖ ቃል ኪዳን ገባሁለሽ። የትእዛዘ ጠባቂ ተቀዳሚ በኩር በሆነ በሴም ምሳሌ በሆነ በመልከ ጼዴቅ ካህን ቃል ኪዳን ገባሁልሽ። ስለ ወዳጄ ስለ አብርሃም ስለ ባለሟላይ ስለ ይስሐቅ ዘሩን በ12ቱ ነገድ ከፍየ ስላከበርኩት ስለ ያዕቆብም ቃል ኪዳን ገባሁለሽ። በይሁዳና በፋሬስ በዮሴፍና ቢንያም በሌዊና ይሳኮር በ12ቱ ነገድ እስራኤል ቁጥር ቃል ኪዳን ገባሁለሽ። ንጹሓን ቅዱሳን በሚሆኑ በቀደሙ አባቶች ቃል ኪዳን ገባሁለሽ። ጸሐፍተ ትእዛዝ በሆኑ በሄኖክና በኤልያስ ቃል ኪዳን ገባሁለሽ። ዘጠኝ ወር ከአምስት ቀን በተቀመጥኩባት ንጽሔት በሆነች ማጽንሽም ቃል ኪዳን ገባውልሽ። ጣፋጭነቱ ከማር ከስኳር የሚጥመው ንጹሕነቱ ከሄዶምን ምንጭ ውሃን እጣቱ ከበረዶና ከውተቴ የበለጠው ንውተት መግበው ባሳደጉኝ ጡቶችሽ ቃል ኪዳን ገባውልሽ። ትእዛዘንና ሕጌን ባስተማሩ ዐሥራ አምስቱ ነቢያት ሄሮድስ ባስገደላቸው ዐሥራ አራቱ እልፍ የቤተ ልሔም ሕፃናት ቃል ኪዳን ገባውልሽ። የወንገልን መንግሥት ላለም በሰበኩ ሐዋርያት ስለ እኔ ስሉ ነፍሳችሁን ለሞት አሳልፈው ስለ ሰጡ ሰባ ሁለቱ አርድእት ቃል ኪዳን ገባሁልሽ። ዙፋኔ በተዘጋጀባት ሉዓላዊት ሰማይ፣ የእግረ መረገጫ በሆነች ታህታዊት ምድር ቃል ኪዳን ገባሁልሽ። ነደ እሳት በሆነ የእሳት መጋረጃ፣ ፍጹም ማደሪያ በሆነ በአርያም ሰማይ ቃል ኪዳን ገባሁልሽ። በተሰቀልኩበት ዕፀ መስቀል፣ እጅና እግሬ በተሸነገረበት ቀኖት ችንካር፣ በጦር በተወጋው ጎኔ ቃል ኪዳን ገባሁልሽ። በዕለተ ዓርብ በፈሰሰው ደሜ በሕማምና በሞተ ሦስት መዓል ሦስት ሌሊትም በከርሰ መቃብር ባደርኩበት ቃል ኪዳን ገባሁለሽ። ከመቃብር ወጥቼ አዳምን ከነ ልጆቹ ከሲኦል ለማውጣት ወደ ሲኦል በመውረደ በሦስተኛው ቀን ከሙታን ተለይቼ ሙስና መቃብርን አጥፍቼ በመነሳቴ በአርባኛው ቀን ወደ ሰማይ በማረጌ ዳግመኛም ዓለምን ለማሳለፍ በታላቅ ምስጋና በሚመጣበት ቃል ኪዳን ገባሁልሽ። ክቡር በሆነ ደሜ ቅዱስ በሆነ ስጋዬ ቃል ኪዳን ገባሁልሽ። ሰማያዊት በሆነች በኢየሩሳሌም ሀገሬ በክብር በምስጋና በተጌጠች በጽዮን ቃል ኪዳን ገባውልሽ። የሙሽራ አምሳል በሆነች በቅድስት ቤተ ክርስቲያን ከእለታት መርጬ የተወለድኩባት ተጠመቅኩባት፣ ለሰው ልጅ ደህነትን የምታስገኝ ትንሣይንም መገለጥኩባት በሰንበተ ክርስቲያን ቃል ኪዳን ገባውልሽ። በደብረ ዘይት በተቀደሰውም በጽዮን ደብረ መንግሥቴ በመቃብሬ ቦታ በጎልጎታ ንጹሕ፣ ብሩ በሆነ ደምግባትሽ ንጹዓት ክብሯት በሆኑ ልብሶችሽ በእነዚህ ሁሉ ቃል ኪዳን ገባሁለሽ። እናቴ ቅድስ ድንግል ማርያም ሆይ የሰጠሁሽን ቃል ኪዳን እንዳልነሳሽ አማንዬ ብዬ በራሴ ማልሁልሽ። በአንቺ ስምም በሚቀደስበት ታቦት እነርባለሁ፣ መሥዋዕቱንም አሻትታለሁ፣ እንዳበልም መሥዋዕት እቀበለዋለሁ። መርገመ ሥጋ መርገ ነፍስ ስለሌለባት እመቤታችንም ቅድስት ድንግል ማርያም መለሰችለት፣ አንተ ብሩክ ነ ሰማይ አባትም ብሩክ ነው የባሕርዮት መንፈስ ቅዱስም የተባረከ ነው አለች። ይህን ሁሉ በቸርነት ስለ ሰጠኸኝ አቤቱ ለአንተ ክብር ምስጋና ይገባል፣ ለቸር አባትም ክብር ምስጋና ይገባል፣ ማህያዊ ለሚሆን ለመንፈስ ቅዱስም ክብር ምስጋና ይገባል፣ ዛሬም ዘውትርም እስከ ዘላለሙ ድረስ አሜን። ጌታችን ኢየሱስ ክርስቶስ ለእናቱ ይነግሯት ከፈጸመ በኋላ ሰላም ተሰጥቷት በታላቅ ምስጋና ወደ ሰማይ አደረገ። እሷም እግዚአብሔርን እያመሰገነች ወደ ቤቷ ተመለሰች። እንዲህ እያለች አቤቱ አንተ የተመሰገነነ ስምህም የተመሰገነ ነው። የመንግሥትም ስም ይባረክ ከመንፈስ ቅዱስ ጋር ክብር ጽነ ለአንተ ይገባል። ዛሬም ዘውትርም እስከ ዘላለሙ ድረስ አሜን። እመቤቴ ቅድስት ድንግል ማርያም ሆይ በዚህ ቃል ክዳንሽ ከተንኮለኞች ሰዎች እጅ ከጸዋ ጋና ጋንንትን መከራ እኔን ልጅሽን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 የአሸናፊ እግዚአብሔር እናቶይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ይህ ማሕፀን ሽንፍሬ ብሩክ ነው። ጸጋን የተመላሽ ቅድስቶ ደስ ይበልሽ ሎል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያሰን ዘንድ ለዘላለሙ አሜን።